ነገር በጣም ከባድ ነገር ነው እያልቅኛል። በጣም በአዝ ሳታስበው በጣም ትልቅ ነገር ነው። ትልቅ ኃላፊነት ነው እየሰጠህ ነው። ደጋግሜ እየነገርኩ ጥያቄ ለምን ደጋግምህ እንደምትጠይቀኝ አልገባኝ መሰለ ፉፉ ይሄ በርደን እርግዝና ብዙ ጊዜ ሲፈጠር ኃላፊነቱን ሴቶች ብቻ ናቸው የሚሸከሙት። ስፔሻሊ እንደዚህ አይነት እርግዝና ሲሆን ማለት ነው። ፍቅር አዳምጠኛ ፍቅር ብቻዋን ይህን ሸክም መሸከም የለባትም ነው ኔ ሐሳብ ገብቶኛል፣ ገብቶኛል። በተሻለ በጓደኝነት ጠገቧል ከንቅ አጠገቧ ለማ ላለመራቅ ከዚህ በኋላ ከዚህ ጊዜ ጀምሮ ሰው ሀሳቢያ ነው፣ ግን አሁን ያንተ ጥያቄ እየሆነ ያለው በጣም ሌላ ሌላ ነገር ነው። ስለዚህ ሰላም ሰላም፣ ጤና ይስጠልኝ ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ደና ናቸው የኔ ደና ኔ እግዚአብሔር መስገን ብያለው የኔ ውድ ቤተሰቦች ማለት ነው ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ ሼር ሰብስክራይብ ያደረጋችሁኝ አበረታቱኝ ለማለት ፈልጋለሁ የኔ ውዶች የኔ ማሮች ማለት ነው እንግዲህ ዛሬ በፉፉ ቤት ቪዲዮ ተለቋል ትላንትና በፍቅር ቤት ቪዲዮ ተለቋል እና ፍቅር ከማን ነው ታዲያ ያረገዘችው ይሄ ነው ጥያቄ ሆነብኝ ማለት ነው እና እንዴ ይሄ ርዕስ መቼ ነው የሚቆሙ መቼ ነው የሚቆመው ይሄ ርዕስ አይበቃም እንዴ ተደጋግማችሁ ሰራችሁ ሰራችሁ፣ አይበቃም እንዴ? እንዴ በጣም ነፍ ዲያ አለ እኮ አምጡ፣ እሱን እሱ እና ይሰለቻችኋል። አንደኛ ነገር ለተመልካች ይሰለቻችኋል። ይህን ርዕስ ይዛችሁ ይዛችሁ ስትመጡ በጣም የሚደብሮ ሲጀመር፣ ፍቅር ከማን ነው የምትረግዘው? ሲጀመር ስጀመር እናንተ የሚሰሩ ስራ ድራማ ነው። ከመችን ፍቅር አርግዛ ከማ አርግዛ፣ ፉፉ ደግሞ የማን ነው ልጁ ጋር አታስቁን፣ ግ አታስቁን፣ በቃ ተመልካች ፋራን ያደረጋችሁ ና ብቻ። ከባድ ነው ጌታ፣ በጣም ከባድ ነው ሁሉም ነገር። አይከብዱ፣ አይከብዱ ቤተሰብ፣ እስኪ ስታስቡ። ወይ ጉድ እንዴ! እኔ እኮ ቪዲዮ ቁልት ትላንትና ልሳራ ብዬ ጊዜ ሀጦ ልሳራ ብዬ ጊዜ ሀጦ ይሄ ነገር ወዴት ነው የሄደ ያለው ቤተሰብ ብዞች ደግሞ አርብሽ ነው አርብሽ ነው ያረገዘችው? እንዴ አርብሽ ከመች ነው ስራ ነው እንጂ ከሷ ጋር ተኝቶ ተኝቶ አይታችኋል እንዴ? ከፍቅር ጋር ተኝቶ አያችው? ጉድኮ ነው። እውነት ይመስላችኋል እንዴ? እነሱ የሚሰሩ ድራማ እኮ ነው። ሰው ላይ እየተጫወቱ እነሱ እየሸቀሉ፣ ይህ ተመልካች ላይ እየተጫወቱ አቦት፣ ትችላላችሁ። ስሩ ግን፣ ይበቃቸዋል። ይህን ነገር ብታቆሙ ጥሩ ነው። ፍቅር እርጉዝ ናት እኮ። እሺ እርጉዝ ከሆነች እኮ ማሳየት እኮ ነው፣ ቀላል ነው። እውነት ይመስላችኋል እንደ ፍቅር እውነት አርግዛለች ብላችሁ የምታስቡ ሰዎች እኮ ትኖራላችሁ። በፍጹም ፍቅር እርጉዝ አሌላችሁ። ያው ይስሩ። ትችላላችሁ ብያለሁ። የምር ትችላላችሁ። ስራ ትችላላችሁ። ጎበዝ ናችሁ። ቀጥሉበት ግን በዚህ ልክ ተመልካሽ ላይ ባትጫወቱ፣ በቃ ይበቃል። ይበቃል። በጣም ብዙ ቪዲዮ ተሰርተዋል እንዴ። በፍቅር ቤት ተለቀዋል። በፉፉ ቤትም ተለቀዋል። ሌላ ማነው? ብሩካዩ ቤትም ተለቀዋል። ፋቲጋ ብቻ ነው ቪዲዮ ያልተለቀቀው እንጂ ሁሉም ቤት ተለቋል። የምር ይበቃል። ይሄ ነገር ብትቀይሩ ደስ ይላል። ለምን ተመልካችን አታስጨንቁ? በቃ እናንተ የሚሰሩ ስራ አለ በቃ። ወይስ እንግዲህ ሩታ አርብሽ ሁሉም ገብቷል ወደ ኢትዮጵያ? ወይስ ሌላ ድራማ በዚህ ኢዲያ አምጥታችሁ ወይስ ሌላ ድራማ ልትጀምሩ ነው እንዴ? ልጁ የማን ነው? ብሩክ ደግሞ አንቴ ከአንተ ውጪ ማንም ሰው አልነበራትም። አንቴና ከፍቅር ጋር ረጅም ጊዜ ይቆያቸው። እሱ ደግሞ በፍጹም እኔ እንደዚህ ላደርግ አልችልም እያለ ነበር። እንግዲህ ማኑ ታዳ ፍቅር ዳ ሲጀምር ደግሞ ፍቅር ከመቼ አረገዘች? ሁ ምን ጉድኑ? እዛን ድሮስ ተጫውታቸውብን እኮ ተጫወታቸውብን። የመደም ቅማዎች ንቁ እንጂ ንቁ። እውነት ፍቅር ወርጉዝ ናት ትላላችሁ እኮ እናንተ አታፈሩም። እነሱ የሚሰሩ እየሻቀላ ነው እንጂ እውነት ፍቅር አርግዛ አይደለችም። እውነት ለመናገር ማለት ነው። እና ፍቅር አረገዘች፣ ተጨነቀች፣ እኛ እናሳድጋለን፣ እንዲህ እንሆናለን የምትሉ ሰዎች፣ በፍጹም ፍቅር ወርጉዝ አይደለችም። ያአሁኑ እኮ ጊዜ ተሻሽሏል። እውነት እርጉዝ ከሆነች እኮ ፍቅር ኮ ታሳያለች። እውነት ለመናገር ማለት ነው። እና የተባቀለች ነው ይመስለኛ። እውነት ለመናገር ማለት ነው። ብድሯን የተመለሰ ብድሯ ብድሯን የመለሰች ነው ይመስለኛ። ብሩክም ፉአድም ፋቲም እንደዛ ነው እና እንደዛ ይመስለኛል። ግን ይሄ ነገር ብታበቁ ጥሩ ነው። ነገ ብታበቁ ይበቃል። ነገ በማን ቤት እንደሚለቀቅ አልናቅም። ስለዚህ ፍቅር በፍጹም ልታረግዝ አትችልም። ስለዚህ ሰውን አታስጨንቁ፣ ይበቃል። ይህን ነገር ብትቀይሩ ደስ የምር፣ ጊዜ አጥቼ ነው ትላንትና፣ ልሳራ ብዬ ጊዜ አጠው በዚህ ቪዲዮ ማለት ነው እና ፍቅር በፍጹም ርጉዝ ልትሆነ አትችልም። ንቁ እንጂ ቤተሰብ ንቁ እንዴ ሆ እውነት የሚመስላችሁ ሰዎች አላችሁ። ደግሞ በጣም ነው የሚያስቁኝ፣ ጌታ በጣም ማለት ነው። እና ትችላላችሁ፣ ጀግኖች ናችሁ። ወደፊት እናንተ ናችሁ። በተለይ ቡታጀራዩቱ በሮች ዋብያችኋለሁ። በጣም አድናቂ ነኝ። የምሬ ነው የምላችሁ። ጎበዞች ናችሁ፣ ትሰራላችሁ፣ ጠንከሮች ናችሁ። ለስራ ያላችሁ ፍላጎት ሰርታችሁ ሰው የምታሰሩ ጀግኖች ናቸው። የምሬ ነው ምላችሁ። በጣም ነው የማደንቃችሁ። በዚህ በዚህ በርቶ። ስለዚህ ፍቅር በፍጹም እርጉዝ ልትሆነ አትችልም። እርጉዝ አይደለችም። ከመቼ አርግዛ ከመቼ ምናምን እንዴ! ካረገዘችሁ ታሳይ። በቃ ቀላሉ ይሄን እና ብዙ ባትጨነቁ መልካም ነው። ቤተሰብ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ለማንኛውም ፋታ በሉ አትጨናነቁ፣ ፏ ብትን በሉ እሺ። ይመቻችሁ የእኔ ውዶች፣ የእኔ ማሮች ማለት ነው። ይህን ቪዲዮ ከተመቻችሁ ግን ላይክ አድርጉ። ስወዳችሁ ስለምናቸው የእኔ ማሮች፣ የኔ የኔ የኔ የምላቸው ማለት ነው። ሰምታቸዋል